ወይዘሮ ሜላት ወደ ትክክለኛ ትውስታዋ ተመለሰች። አቶ ዘሪሁን ወደ አሜሪካን ሀገር ተመልሶ ሊሄድ ነው ድም ብላል። በነካጅሽ ወይዘሮ ባዩሽን ብታጋልጭልን እና ብትገላግኝ በጣም ደስ ይላል። ሰላም ጤና ስጥልኝ። ውድና የተከበራቸው ውድ ቤተሰቦች በያላችሁበት ሰላማችሁ ብዝዝት ትርፍሮች በልልኝ። ወደ ቻናሌ ስለመጣችሁ ከልቦ አመሰግናለሁ። እንግዲህ ቪዲዮውን ስትጀምሩት ፕሊዝ ፕሊዝ ፕሊዝ ላይክ በማድረግ እንድትጀምሩ ትላለሁኝ። ወደ ቤተሰቦች እንግዲህ የወይዘሮ የወይዘሮ ሜላ ትክክለኛ ተውስተዋ ተመልሶላታል። ሀኒቾ ከትምህርት ቤት ቆይታ መጥታ ወደ ወይዘሮ ሜላት ክላስ ነበር የገቧቸው ቀጥታ። ከዛ ወይዘሮ ሜላትን ሰላም ካለች በኋላ ቦርሳዬን አስቀምጬ እስኪ ምግብ ልብላ ብላ ስትነሳ፣ ወይዘሮ ሜላት አላስቻላትም። ሀሴትዬ ስትላት፣ እንግዲህ ሀሴትም ወይም ሀንቹ ደንግጣ ወደ ወይዘሮ ሜላት ዞር ትላለች። ምን ነበር ያለችው ሀንቹ? ሀሴትዬ አለቻት በድጋሚ። እሷም ምን እኔ ይህን ነገር ማመን አልችልም ብላ ወደ ወይዘሮ ሜዳት ጠጋ ብላ አልጋ ላይ ቁጭ ስትል የሰማውን ነገር እውነት ነው? አዎ ሁሉንም ነገር አስታውሻለሁ። ሁሉንም ነገር አውቄያለሁ። ልጅ ከአስራ ስድስት ዓመት ፍለጋዬ በኋላ አገኘውሽ አይደል? ልጅ አጠገቤ ቁጭ አድርጌ አንቺን ስንት እንዳሰቃየውሽ እኔ ነኝ ጥላቴን በዙሪያ የሰብስቤ አንቺንማ ሳሰቃይሽ ቆይሁኝ። ልጄ እንዴትስ ብዬ ነው ያንቺን ፊት ማየው? እንዴትስ አድርጌ ነው ይቅርታ አድርግልኝ የምልሽ? በምን ስራዬ ነው ፊትሽን ቀና ብዬ የማየው? እባክሽን እባክሽን፣ ልጄ ይቅርታ አድርግልኝ እኔ ቀና ብዬ አንቺን ማየት አልችልም ትላታለች። ሀኔቾም ጠልተሽኝ ነው፣ ጠልተሽኝ ነው ማየ ለምንድን ነው ቀና ብለሽ ቀና ብለሽ ኤኝ እናዋሪኝ እንጂ ትላታለች። ወይዘሮ ሜላት ያደረገችው ነገር ስለጸጸታት እና በልጇ ላይ ያደረገችው ግፍ መከራ ሲቃይ ያ እየጸጸታት ስለሆነ ሀኒቾን ቀና ብላ ማየት በጣም ከብዷታል። ሀኒቾም እባክሽን ቀና ብለሽ ኤኝ፣ ቀና ብለሽ እያየሻ አዋሪኝ ብትላትም አይ ልጅ፣ እኔ ባንቺ ላይ እያደረግኩት ነገር እንዴት ብዬ ነው ቀና ብዬ እንዳይሽ ማደርገኝ? እኔ እኮ ባንቺ ላይ ብዙ ነገር አድርጌያለሁ። ብዙ ወለ ብዙ መከራ ሲቃዮችን እንድታሳለፍ ያድርጌሻለሁ። ትክለታለች ሃናም፣ አሁን የሁሉ ነገር አልፏል። አንቺም ብቻ አይደለሽም። አንቺ እኮ ልጅ ነሽ ወይ ብለሽ ስትጠይቅኝ እኔ ግን አባቴ ወይም ከአባቴ እናንተ ስለማትበልጡብኝ አባቴን ስለማስበልጥ ምናልባትም የእናንተ የኔ ማንነት ካወቃችሁ ከአባቴ ትለዩኝ አላችሁ ብዬ እንጂ አንቺ እኮ ጠይቀሽኝ ነበር። ስለዚህ እኔ ነኝ ጥፋተኛዋ ትላለች አንቺው። ወይዘሮ ሜላትም በፍጹም አንቺ አይደለሽም ጥፋተኛ፣ እኔ ነኝ ጥፋተኛ። የእኔ ያክል ጊዜ ሳሰቃይሽ ቆየሁኝ። ከቤቴ ከገባሽ ጀምሮ ምን ያክል ዋጋ እንዳስከፈልኩሽ እኔ ነኝ የማውቀው። እንዴትስ ምን አይነት አስተሳሰብ ቢኖረኝ ነው የቤቱ ሰው በሙሉ ሲጠረጥር እርግብ ልጄ እንዳልሆነች አንቺ ብቻ ልጄ እንደሆንሽ ሁሉም የቤቱ ሰው ያቀ ነበር ነገር ግን እኔ ይህን ነገር እንዴት ማሰብ አቅቶ ነበር ልጅም በዛ ደረጃ ሳሰቃያት የቆየሁት? እያለች ወይዘሮ ሜላት በጸጸት እምባዋን እያጎረፈችው ነው ልክ እንደ ጎርፍ። ሀናም እንግዲህ አጠገቧ ሁና እባክሽን አታልቅሽ በቃማ እየታዩ ሁሉም ነገር አልፏል። ዋናው ነገር ማስታወስሽ ነው። ስለዚህ እባክሽን አታልቅሽ እያለች እንግዲህ ሁለታቸውም ከስንት ለቅሶ እና ከስንት ዋይታ በኋላ ወደ ራሳቸው ትንሽ መለስ ብለው ትክክለኛ ወሬም እያወሩ ነበር። እንግዲህ ስለሆነው ነገር ወይም ደግሞ ስለማስታወሷ ለማንም እንዳትናገር ለሃኒቹ አስጠንቅቃታለች። ሃኒቹም ለምን እንደሰ አልሽኝ ብትላትም ይህን ነገር የፈጸመውንና የሁሉ ድርጊት ከኋላው ማን እንዳለ ከኋላው ብዙ ሰው እንዳለም ገብቶኛል፣ ስለዚህ በፍጹም እኔ ማስታወሴን ማንም እንዳያቀትላታለች። እናም እንደዛ ካሰብስሽ ግን የምታውቂውና የተፈጠረ ነገር አለ ብላ ስትላት፣ ወይዘሮ ሜላትም አዎ፣ የዛ ጊዜ አባትሽ ከአባትሽ ቤት ስመለስ ወይም ደግሞ አባትሽ ጋር ያለውን የልጅነትሽን ፎቶ ሰጥቶኝ የዛ ጊዜ እኔ ከሁሉም በፊት አቅ ነበር። አንቺ ልጅ እንደሆንሽ ደርሼበት ነበር። አባትሽ ከደሴ የህፃንነትሽን ፎቶ ሰጥቶኝ ይዤ ወደ ቤት ስመጣ ድንብ እርግብን ከቤት አገኘኋት። እርግብን ከቤት ሳገኛትኝ አንዴቷን ንቅ አድርጌ ከእሷ ጋር ግብ ግብ ስል ከኋላዬ መቶ የመታኝ ሰው አለ። የዛ ጊዜም እርግብ አክስቴ ገደልሻት፣ አክስቴ ገደልሻት እያለች ነበር። ያ ከኋላዬ ሆኖ የመታኝ ሰው ማን እንደሆነ አላቅም። ስለዚህ ያንን ነገር ግዴታ ልደርስበት ይገባል እያለች ነው። ምናልባትም ወይዘሮ ባዩሽ ልትሆን ትችላለች፣ ከሷ ውጭ ሌላ ማንም ሰው ሊሆን አይችልም ስትላት ሀኒቹም ታዲያ፣ ወይዘሮ ባዩሽ እና እርግብ የኔ ያክል ቅረቤት አላቸው እንደ ስትላት፣ እሱን የማውቀው ነገር የለም። ነገር ግን አክስቴ ገደልሻት ስትል ሰምቻታለሁ። ያም ሁሉ አስታውሳለሁ። ስለዚህ ይህን ነገር ለማወቅ ግዴታ የኔ አልማስታወስ ወይም እንዳላስታወስኩ ሆኜ መቀጠል አለብኝ። ተባብለው እንግዲህ በዚህ ጨርሰዋል። ወይዘሮ ሜላት መች እንዳስታወሰች አንች ስትጠይቃት፣ አዎ እድም ብላል። ሃና ልጅሽ ናት ብላ ከነገረችኝ በኋላ ራሴን ስቼ ወድቄ ከተነሳው በኋላ ሁሉንም ነገር አስታውሻለሁ። ከዛ ጊዜ ጀምሮ ለአንቺ ለመንገር በጣም ስለከበደኝ እንጂ ሁሉንም ነገር አስታውሽ ነበር ትላታለች። እንግዲህ ከዛ ላይ ነገሩን አቁመውታል። ወይዘሮ ሜላት ምንም ነገር እንደማታስታውስ ከሃኒቾ ጋር ተመካክረው ጨርሰዋል። ሃኒቹም እንግዳውስ እንደዛ ካልሽ እሺ ብላታለች። እናም ወይዘሮ ሜላት ወይዘሮ ባዩሽን ብዙ ፊት አትንሻት፣ ምክንያቱም ወይዘሮ ሜላትን ፊት ከነሳሻት ማለት ወይዘሮ ባዩሽን ፊት ከነሳሻት ከምትፈልጊው ነገር ላደርሽ ትችላለሽ። አቅርቢያትና አቅርቢያትና ሁሉንም ነገር ተረጂ ብላታለች። ምክንያቱም እንደዚያ ያለችበት ምክንያት ደግሞ ቤተሰቦች ልክ ወይዘሮ ሜላት ከቤት ስትመጣ ጥሩ ፊት ስላልሰጠቻት ነው ማለት ነው። እንግዲህ በሌላ በኩል የተምቹ አጎት ወደ አሜሪካን ሀገር ሊመለስ ነው። ቤተሰብ፣ በነገራችን ላይ ድራማ ወደ ማለቂያው እየደረሰ ይመስለኛል፣ ምክንያቱም አሁን የእርግብ እውነታ ወጥቷል፣ አቶ ዘሪሁንም ወደ አሜሪካን ሀገር ሊመለስ ነው። ተምቹም እርግብን ቢወዳትም ቢያፈቅራትም እሷ ወደ ሀገር ማለት ከሀገር የምወጣበት ወይም ከኢትዮጵያ የምወጣበት ብዙ ገንዘብ ፈልግልኝ ብለው ስለነበረ ያን ያክል ቦታ የሰጣት አይመስለኝም። አዎ ይወዳታል፣ ያፈቅራታል። ነገር ግን ያው እስከዛሬ የነበረው ስሜቱ እየቀነሰ ነው ያለው። ለማንኛውም እንግዲህ አቶ ዘሪሁን ተምቹን ማለት አሴረን ነበር መጀመሪያ ያገኘው እና ተምቹን እንድለምንለት ወይም ደግሞ ቁጭ አድርጎ እንዳናግረው ነበር የጠየቀው። ተምቹም እንግዲህ እሱ እንደዚህ ሲሆን ማንንም ማናገር እንደማይፈልግ እና ከማንም ጋር መቅረብ እንደማይፈልግ ነበር ያስረዳው። ነገር ግን እኔ አሁን ወደ አሜሪካን አገር ልመለስ ነው። እስከ ዛሬም ድረስ የተሰጠኝን ጊዜ ጨርሼ እያራዘምኩ ነበር የቆየሁት። አሁን ግን የመጨረሻ ማሻ ማስጠንቀቂያ ሰጥተውኛል፣ ይለዋል ለተምቹ። ተምቹም ታዲያ እስከ ዛሬ እያራዘምከ ከቆየ ለምን ካሁን በኋላስ እያራዘምከ አትቆይም? ሲለው አይ በፍጹም ካሁን በኋላ ማራዘም አልችልም። እባክህን ይሰማ እንደሆነ ምከረውና አናግረው ብሎ እንግዲህ ተምቹን ይለዋል። ተምቹም እሺ በቃ እኔ አናግረዋለሁ፣ እስኪ እሺ ካለኝ እመክረዋለሁ ብሎታል ማለት ነው። ከዛም ባለፈ እንግዲህ እነሱ መሳሌ በሉ ሄደዋል። ከንቱ እንግዲህ ረሳ፣ ስለ እርግብ ነው የሚያስበው። ብቻውን ቁጭ ባለበት እርግብ ትደውልለታለች። ቁጭ ብድግ ያለ ስልኩን ካነሳ በኋላ እሷ ግን የጠየቀችው ከሀገር እንድትወጣ ብር ነበር የጠየቀችው። ከዛ እሱም በጣም ተናድዶ እኔ እሷን ብዬ እዚህ ቀርቼ አጎቴ ወደ አሜሪካን ሀገር ልወስድህ እያለኝ ለእሷ ብዬ እዚህ ቀርቼ፣ እሷ ግን እኔን ትታኝ ወደ አሜሪካን ሀገር ልትሄድ ነው እያለ እየተጸጸተ ነበር። እንግዲህ ሁላችንም እንደምናውቀው ተምችሎ እንጂ የሚወዳት በዛ ላይ ደግሞ እንግዲህ እርግብን ሲወዳትና ሲያፈቅራት ለመጀመሪያ ጊዜውም ስለሆነ እሱ ይወዳታል ያፈቅራታል። ነገር ግን እርግብ ለሱ ምንም አይነት ፍቅር እና ስሜት የላትም የተጠጋችውም ወይም ደግሞ ሚስጥሯን ሁሉ ስታካፍለው የነበረው አዝኖላት ወደ አሜሪካን ሀገር እንድወስዳት እንጂ ለሌላ ነገር በፍጹም አስበው እና አልማው አይደለም። ከዛ ቤት ያን ገንዘብ መዝብራ ስወጣ እና ወይም ደግሞ ምናልባትም አንድ ቀን ችግር ይከሰታል ብላ ስለምታስብ ስለዚህ ተምቹ ከአሜሪካን ሀገር ነው የመጣው። ችግሬን፣ ሚስጥሬን፣ እውነታውን፣ ትክክለኛ ማንነቷን ሁሉን የምነግረው ወደ አሜሪካን ሀገር ችግር ከተፈጠረ ይዟት እንዲሄር ነበር ያሰበችው። ነገር ግን አሁን የሚሳካላት ካላት አይመስለኝም። ተምቹም እስከዛሬ ድረስ ያው እንደምናቀሩላችንም በጣም ይወዳታል፣ ያፍቅራታል፣ ያለሷ ምንም መንቀሳቀስ አይችልም። ከአሁን በኋላ ግን እንደዛ የ የሚሆን አይመስለኝም። ምክንያቱም እሱ ለእሷ ብሎ ነው አቶ ዘሪሁንን ወደ አሜሪካን ሀገር መሄድ አልፈልግም ሲለው የነበረው አንደኛ ለእሷ ነው፣ ሁለተኛም ያው ተምቹ ስላለ ነው። ያም ሆነ ይህ አሁን ግን እኔ ለእሷ ብዬ እዚህ ቀርቼ እሷ እኔን ትታኝ ከሀገር ልትወጣ ነው እያለ እንግዲህ በጣም ተናዶ ነበር። በጣም ነበር ያዘ ነው ሀኔቹ ቤተክርስቲያን ሄዳ እንግዲህ ቤተክርስቲያን ግቢ ላይ ድፍት ብላ እያለቀሰችው ነበር። በነገራችን ላይ ቤተሰቦች እዚህ ላይ ከምንም በላይ ምን እንደተሰማኝ ታውቃላችሁ? የቅዳሴው ድምፅ ወይኔ አምላኬ ለዛ ድጭ አብቃኝ ብዬ ተመኘው ታውቃላችሁ። በጣም ርስ የሚለው እግዚአብሔር ነ ስማ ቡለ መንፈስ ቅዱስ። ለማንኛውም ሀሊቹ እንግዲህ እዛ ላይ ድፍን ቀጥ ብላ እያለቀሰች ነበር። ደስታዋን ለአምላኳ እያካፈለች ማለት ነው። እንዶች እዚህ ላይ ቆማለሁ። ቀጣይ ወንድ በቀጣይ ይዤ እመጣለሁ። ላይክ ማድረጋቸው እንዳትረሱ አመሰግናለሁ።